አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል በደሌን ሳይቆጥር ድንቃ አድርጎልኛል፣ ወደ ቤቱ ጠራኝ። ድንቃ አድርጎልኛል፣ ረክሼ ሳለሁ። ድንቃ አድርጎልኛል ይናለ ድንቃ አድርጎልኛል በዳግም ሳቱ በጣም ታምራላችሁ። ኑ ወደዚህ፣ እዚህ ጋር ኬክ የቀረባለ ለእናንተ። እንኳን ደስ አላችሁ አባዬ፣ ሩታ፣ ሁላችሁ በዚህ ሩታ የነ እዚህ ጋር አባዬ፣ ምነ በጣም ነው የምታምሩት። በጣም ነው ደስ የምትሉት። እዚህ ጋር ሁላችሁ እና እንግዲህ ቤተሰቦቻችን መጥተዋል እዚህ ጋር ሩታዬ፣ ይኸው እንኳን ደስ አላችሁ። በመጀመሪያ እንኳን አብሮ ደስ አለ አባዬ፣ እንኳን ደስ አለሽ የልጅ ልጅ አይ ስላየሽ አብዬም እንደዛው ማለት ነው። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን እ ሁላችንም በጣም ደስ ብሎናል። ያው መናገር እስኪ ያቀጠን ድረስ ያው እዚህ ጋር ኬክ አለ። ኬኩ ደግሞ ቁርሶች ትገቢልናለሽ ሩታዬ። ግን በመጀመሪያ ያው ከዚህ በፊትም ብለነዋል፣ ብዙ ስቃይ ነበረ፣ ብዙ ማለት በቃ ብዙ ነገር ነበረ ከዚህ በፊቶች፣ አሁን ግን ያው ሳቅ በሳቅ ሆነናል ሁላችንም፣ እግዚአብሔር ይመስገን። ሁላችንም ደስ ብሎናል። ጓደኞቻችን አለን። ቡርኬ ዚጋ መተ አንድ አንድ ነገር ብትላችሁ ደስ ይለኛል። እንጓን ደሳለሽ ያው ሩታ፣ ሁላችንም ቤተሰቦችሽንም፣ ጓደኞችሽንም ተሰብስበናል። እስኪ የተሰማሽን ስም ደሞ ተናገሪ፣ ደስ ይለናል። እሺ፣ መጀመሪያ ሁላችሁንም ማመሰግናለሁ ለዚህ ቀን ፈጣሪ እንድደርስ ስላደረገኝ ስለረዳኝ አይኔም በአይኔ እንዳይ ስላረገኝ በጣም ደስ ብሎኛል። ያው ከብዙ ጭንቅና ስቃይ በኋላ ልጄን ለመታቀፍ ረድቶኛል ፈጣሪ እግዚአብሔር አምላክ የተመሰገነ ይሁን። እናንተንም በጣም ማርግ ያመሰግናለሁ እንደዚህ አይነት ፕሮግራም አዘጋጅታችሁ ሰርፕራይስ ሰርፕራይዝ ስላረጋችሁኝ ቴንኪ ሁላችሁንም። እንዲሁም እናቶቼን ሁለታችሁንም በጣም ነው ማመሰግነው። አባ ሁላችሁንም ወዳቸዋለሁኝ። ያው በዚህ አጋጣሚ ብዙ ነገር ተምረለው፣ ብዙ ነገር አይቻለው ከእርግዝናው ጀምሮ እስከምወልደው ድረስ የእናትን ስሜት የእናትነትን ምን ማለት እንደሆነ በደንብ እንድረዳው ሆኛለሁና በእርግጥ ያው ትረዱታላችሁ፣ ሞር ደግሞ በቦታ ሆናችሁ ስትአዩት ነው የሚገባችሁ እና የእናቶቻችንን ስቃይ በደንብ አድርጌ ነው የቀመስኩት፣ እና ክብር ለእናቶች። ይሄን የተሰማኝ አመሰግናለሁ። የቀረውን ሙላበት። እኛም እናመሰግናለን። ያው ሩታዬ፣ ከዚህ በኋላ ጓደኞችን ሳይሆን እናታችን ነው ምንልሽ። ወደ እናትነት ስለተቀላቀለች ማለት ነው። በጣም ደስ ብሎናል። እዚህ ጋር የአብርሽ እናት አለች፣ የሩታ እናት አለች። የአብርሽ እናት ደግሞ ምንተሰሙ ይህ በጣም ደስታ ተሰምቶኛል። ደስ ብሎኛል። በሰላም ልጅ አቀፋ ለዚህ ስላደረሳት በጣም ነው ደስ ያለኝ። እኔ ደስ ብሎኛል። እግዚአብሔር ይመስገን። እዚህ ጋር ደግሞ የሩታዬ እናት አለች። የሩታዬ እናትም ደግሞ የተሰማትን እሺ። በመጀመሪያ ለአብርሽና ለሩታዬ ክሪስ ፋሚሊዎች በጣም ነው መወዳችሁ። ዛሬ ደስታው የእኛ ብቻ አይደለም የእናንተም ጭምር ነው። እግዚአብሔር ደግሞ መልካም ነገር አድርጎልናል። በጣም ነው መወዳችሁ። ሩታይም ደግሞ ያው እንደተናገረችው የእናትነት ምንነትን ቀምሰዋለች። በሂደት ደግሞ በማሳደግ የእናትን ምንነት ታየዋለች። እግዚአብሔር የሰጣቸውን ፍሬ ይባርክላቸው ያሳድግላቸው። አድጎም ለቁም ነገር እናት አባት የሚረዳ አገር ወገን የሚጠቅም እንዲሆን፣ እንዲሁም በዚህ አጋጣሚ እለምናለሁኝ፣ ጸልያለሁ። አመሰግናችኋለሁ፣ ወዳችኋለሁ። እዚህም ያሉ ጓደኞቻቸውን እግዚአብሔር አምላክ ይባርካቸው፣ ያክብራቸው፣ ትልቅ ደረጃ ይድረሱ ነው ማለት ደስ ይላል። እዚህ ጋር የጋሽ እኔ አልታየሁም። አረ ወደ ፊት ለፊት ፊት ለፊት እሺ፣ አመሰግናለሁ ከተደረገልን ፕሮግራም ሁሉ ወራት ለእኛ ድንቅ ቀን ነው ዛሬ። ምክንያቱም ሩታ ነብሰ ጡር ሆና ባየን ሰዓት ጀምሮ በጣም ጨነገን ጨሌ ነበረ። እግዚአብሔር መልካም ነው፣ ለዚህ ቀን ደርሰናል። ይሄ ቀን ሪሊ እጅግ በጣም ደስ የሚልና አፕሪሼት የምናደርግበት ቀን ነው። ምን እንደነቅበት ቀን ነው። ክብሩ ሁሉ እግዚአብሔር ይውሰድ። ይህን ያደረጋችሁ በተለይ ወገኖቻችን ልጆቻችን እግዚአብሔር አምላክ ለብድራት ያብቃል። እናንተን እንደዚሁ ተድራችሁ እንዲሁ በሚመት ወንድበት ጊዜ እግዚአብሔር ለእናንተ ብድር መስጠት እንድንችል የሁሉ ፍቅር ነውና፣ ፍቅር እግዚአብሔር ነው። በእግዚአብሔር ስም መልካም ነገር አድርጋችኋል። እግዚአብሔር ይባርካችሁ ልናለን እና መሰግናለን። እሺ ቤተሰቦቻችን፣ እኛም ቤተሰቦቻችን እንደ ተደሰቱ እኛም በጣም ተደስተናል ማለት ነው። እንግዲህ ሩታዬ በእርግጠኝነት። እንደተደሰች ደስ እንዳለሽ አልጠራጠርም እና ማመን ያለብን ነገር ያው ከብዙ ጭንቅ በኋላ ደስታ እንደሚመጣ ማመን አለብን። ከዚህ በፊት ያለፉት ነገሮች ይሄን ቀን ላይ እንደርሳለን ብለን ማንም ያሰበሰው የለም። እግዚአብሔር ይመስገን እሺ። ለማንኛውም ሩታዬ ያው እዚህ ጋር አግባቡ ነው እንጂ ውስጥ ላይ ደግሞ ቦታሽ፣ የምታርፊበት ቦታ አሳምረን ነው የጠበቅነሽ ከዲኮሮች ጋር እና ብዙ

እና ቤተሰቦች ሩታዬም ቤት ገብታለች። ያው ሩታዬ ግን እናትነት እንዴት ነው? በእናት ውስጥ ተቀበሽ፣ አንቺም እናት ሆነሻል። እናትነት ደስ የሚል ስሜት አለው። ትቀየራለህ ሙሉ ለሙሉ እኔ ምንም ማለት ልጃችን ረበሽ ነው ልጃችን አለቀሰ በቃ በቃ ወይ ማሰብ ጀመረች ገና ነው

ያስፈልጓል። እሱ ያስፈልጓል። ትንሽ አናቱ ደቋል። በዚህ ድምቀት ላይ ቢኖር ምን ይደረግ። ያለ መኖሩ በጣም አዝነናል። የምር መምጣት ወይ ከምናመጣው አለ። አዎ፣ ሰብሰብ ብለው ደግሞ ይወጣሉ። አይሻለ ለወደፊት ነበረ ነበር። ምንም ማለት አይደለም። ሩታዬ እንግዲህ እችን ቀን ታልፋለች አዲስ ቀን ትመጣለች እና ሩታዬ ምን ያስፈልግሻል ሌላ?